ሻዕቢያ የኢትዮጵያ ወዳጅ ነው፣ ጠቡ ከብልጽግና ጋር ነው። ኢሳያስ ቢዘምት ከኢሳያስ ጋር ሻዕቢያ ቢዘምት ከሻዕቢያ ጋር ሆነን ብልጽግናን እንዋጋለን ለምትሉ ሰዎች አሁን ይህ በጣም በጣም በጣም በጣም ትክክለኛ ጊዜ፣ ጠላትነቱ የኢትዮጵያ በሆኑን አስረግጦ ያጸናበትን ጭምር ከሻዕቢያ ጋር ስትጃለሱ፣ ጥምረት ስትፈጥሩ ጠላትነቱ የኢትዮጵያ አይደለም ከሻዕቢያ ጋር እንሰለፋለን ከሻዕቢያ ጋር ሆነን እንትን እንላለን ስትሉ የነበራችሁ ሰዎች እንግዲህ አሁን ምን ትላላችሁ? የሻቢያ አክቲቪስቶች ሀገራችን ላይ ዘመቻ ጀምረዋል። ይህን ማነሳ ጥያቄያቸው ተቀባይነት ይኖረዋል አይኖረውም? አይደለም እሱ አሁን። ሻቢያ በቀድሞ ጠቅላይ ሚኒስትር መለስ ዜናዊ ሌጋሲም ጭምር ነው የመጣባችሁ። ሁ ሳፖርትድ ሙጋቤ ኢን ሂዝ ፋይት አገንስት ሩዲዝ መንግስቱ። ሻቢያ ጠላትነቱ የኢትዮጵያ ነው። ያን የተነሳባት አዲስ አበባ ብቁ አይደለችም ነው። አሁን አዲስ አበባ ከመቼውም ጊዜ በላይ ለአፍሪካ ህብረትነት ብቁናል። ጽድት ያለች የተዋበች በቴክኖሎጂ የተገነባች የዘመነች የጸጥታ ተቋማቶቿ ጸጥታን ማስከበር የሚችሉ ሰላምና ደህንነት ያለባት ከተማ ናት። ምን ብለህ ጥያቄውን ታነሳለህ? እንደው ያስተዛዝበናል። በጣም በርካታ ዲፕሎማሲያዊ ድግሶችን ተቀብላ የምትነጋገር ከተማናት አዲስ አበባ ጣሊያን እንደ ሰራት ተቸንክር አልቀረችም። እንደ ቀበሌ ክበብ አዛውንቶች የሚፈነጩባት ሀገር አልሆነችም። አልሆን ያለህ ጊዜ መጉላትና መግዘፍ ከትልቆች ባህል አንዱን መርጠ ዝለፍ። እንደ ሀገር ሻዕቢያን ይመስላል ኢሳያስ ታሪካዊ ጠላታችን ነው። ወዶን አያውቅም። ወደፊትም ይጠላናል። አንተ እንደ ገዛሃቸው አይነት ገብስማ ፀጉር ያበቀሉ ሽበት ጭንቅላት ቢመርጥ የማይበቅልባቸው አጋስሶች እንዳሉት ብቻ እንዳይመስልን፣ ሌሎች ለሀገራቸው የሚወድቁ ለሀቃቸው የሚፋለሙ ለትውልዳቸው የሚጣበቁ ጀግና ጀግና ሰዎች አሏውን እንዲማልክ እንዲያማልክ ወዲያ መሄድ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 ይለይልናል ብለንም እንጠይቃለን። መለየት ያለበት መታየት ያለበት በፍጹም ዝም የማይባልበት ጉዳይ ምንድን ነው የሚለውንም የምንመለከት ይሆናል። ላይክ ሼር ሰብስክራይብ አድጋችሁት ጀምሩልን። ጥሩ ነው እንግዲህ ሆርን ሪቪው አንድ ጉዳይን አንስቶ ተመልክተናል። ሆርን ሪቪው ያነሳው ጉዳይ እጅግ የሚገርም ነው። እጅግ የሚገርም ብቻ ሳይሆን እጅግ የሚያስደንቅም ፈገግ የሚያሰኝም ነው። ልክልካችንን መነጋገር እንዳለብንም የሚያሳይ ነው። ሆርን ሪቪው ይዞት የወጣው ዘገባ ኤርትራ የአፍሪካ ሕብረት መቀመጫ ከአዲስ አበባ እንዲነሳ እንቅስቃሴ መጀመሯን ያትታል። ኤርትራውያን አክቲቪስቶችና አጋሮቻቸውም እዚህ በምስሉ ላይ እንደምትመለከቱት ፒቲሽን እስከ ማሰባሰብ የደረሰ ጉዳይ ውስጥም እንደገቡ እያሳያል። ይህ በእጅጉ ፈገግ የሚያሰኝ ነው። የመጀመሪያው ፈገግ የሚያሰኘው ነገር እንዲህ ያለው መንጠራራት ነው። እንዲህ ያለው መንጠራራት እንዲህ ያለው ከታሪክም ከአቅምም አሁን ካለው ነባራዊ የዲፕሎማሲ ጨዋታም ያልተግባባና ያልተስማማ ጥያቄ፣ ለምን እኮ ወደ ኤርትራ በዚህ ጊዜ ላይ ተነሳ የሚለው ትንሽ ፈገግ የሚያሰኝ ጉዳይ ነው። ግን ለምን እንዲህ ያለው ዘመቻስ ተጀመረብን የሚለውን ማንሳትም በጣም በጣም በጣም በጣም ጥሩ ይመስለኛል። በጣም በጣም ጥሩ ይመስለኛል። እንግዲህ ይህንን ብዙ ሀገራት ሲደፍሩት የማንመለከተው ጥያቄ በታሪክ ሊቢያ አንስታው ነበር። በዛም ወቅትም ኢትዮጵያውያን መሪዎች ተናንቀው የአፍሪካ ህብረት በአዲስ አበባ እንዲቀጥል አድርገዋል። ይህ በጣም በርካታ ምክንያቶች ነበሩት። ወደኋላ ላይም የማነሳው የማነሳውና የምመለከተው ጉዳይ ይሆናል። ይህ ነገር ግን አንድ ጉዳይን በግልጥ አደባባይ ላይ ይዞ ወጥቷል። ይሄ ጉዳይ ግን አንድ ነገርን ገልጦ ይዞ ይወጣል። ሻዕቢያ የኢትዮጵያ ወዳጅ ነው። ጠቡ ከብልጽግና ጋር ነው። ኢሳያስ ቢዘምት ከኢሳያስ ጋር፣ ሻዕቢያ ቢዘምት ከሻዕቢያ ጋር ሆነን ብልጽግናን እንዋጋለን ለምትሉ ሰዎች አሁን ይህ በጣም በጣም በጣም በጣም ትክክለኛ ጊዜ ነው። ትክክለኛ ጊዜ ነው። ሻዕቢያ በኢትዮጵያ ኢንተረስት ላይ መጥቷል። ጠላትነቱ የኢትዮጵያ መሆኑን አስረግጦ ያጸናበትም ጭምር ከሻዕቢያ ጋር ስትሞዳሞዱ የነበራችሁ ሰዎች ከሻዕቢያ ጋር ስትጃለሱ፣ ጥምረት ስትፈጥሩ ጠላትነቱ የኢትዮጵያ አይደለም፣ ከሻዕቢያ ጋር እንሰለፋለን፣ ከሻዕቢያ ጋር ሆነን እንትን እንላለን ስትሉ የነበራችሁ ሰዎች እንግዲህ አሁን ምን ትላላችሁ? በዚህ ጉዳይ ፈጽሞ ፈጽሞ ዝም ማለት አይቻልም። ለዩልን፣ ይለይልን። ከሻዕቢያ ጋር አንዴ ጽምዶ ነሽ፣ አንዴ ፋኖ ነሽ፣ አንዴ የሚዲያ ግብረ ኃይል ነሽ አንዴ ፕሮፖጋንዳ ማሽን ነሽ እያላችሁ ስትስማሙ የነበራችሁ ሰዎች አሁን ይለይልን። እስቲ ሻዕቢያ በዚህ ኢንተረስት መጥቷል። የሻዕቢያ አክቲቪስቶች ሀገራችን ላይ ዘመቻ ጀምረዋል። ይሄን ማነሳ ጥያቄያቸው ተቀባይነት ኖረዋል አይኖረውም፣ አይደለም እሱ ተውት፣ እሱ ተውት፣ እሱ እንኳን ተውት፣ ተውት፣ ተውት። ግን የናንተ ጉዳይ አሁን መለየት አለበት። ለመለስ ሌጋሲ ነው ጥብቅና የምትቆሙት፣ አይደል? ህዳሴ ግድብ ብላችሁ የአቶ መለስ ጠበቃ ሆናችሁ ነበር አይደል? አሁን ሻዕቢያ በቀድሞ ጠቅላይ ሚኒስትር መለስ ዜናዊ ሌጋሲም ጭምር ነው የመጣባችሁ። በጥቂቱ ላስመልክታችሁ፣ የአቶ መለስ ዜናዊ ንግግር። ኢሪስፔክቲቭ ኦፍ ዋት ጋቨርንመንት ሩልስ ኢትዮጵያ ኢትዮጵያ ሃዝ ኦልዌስ ቢን ኮሚት ቱ አፍሪካን ኢንዲፐንደንስ አንድ ሊበሬሽን ሁ ትሬንድ ማንዴላ ኤምፐረር ኃይለሥላሴ ሪአክሽነሪ ትሬንድ ማንዴላ ሬቮሉሽነሪ

አቶ መለስ ዜናዊ ያኔ የአፍሪካ ህብረት ከአዲስ አበባ መዲና ይነሳ ሲባል የሚጠሉትን መንግስቱ ኃይለማርያምን የማይቀበሏቸውን አጼ ኃይለስላሴን ምናምን ጠቅሰው ተናንቀው ነበር። አሁን ሻዕቢያ በመለስ ሌጋሲ ነው የመጣባችሁ። እስቲ እናያቸው። በዚህ ጉዳይ ፈጽሞ ዝም ማለት አይቻልም። በነገራችን ላይ አይቻልም። ኤርትራ ሻዕቢያ አሁን በመለስ ሌጋሲም ላይ የተነሳችባችሁ በእናንተ ቋንቋ ወርደን ስናወራ ይህን ምን ላችሁ። በዚህ ጉዳይ ይለይልናል፣ ዝም እንዳትሉ። ዝም ካሏችሁ አቋማችሁ በሻቢያ በኩል እየተነሳ ያለውን ጥያቄ እንደ መደገፍ ነው የምንቆጥረው። እንደ ደገፋችሁ ይቆጠራል። ዝምታችሁ እንደ ድጋፍ ይቆጠራል። አሁን እንዴት እንደሆነ ይለይ፣ መንገዱ ይታይ። አሰላለፋችሁ በደንብ መታየት ያለበት ጊዜ ነው። ምክንያቱም ሻዕቢያ ጠላትነቱ የኢትዮጵያ ነው። የሻዕቢያ ጠላትነት የኢትዮጵያ ነው። ይህን ጥያቄ ለማንሳት ሻዕቢያ በነገራችን ላይ አቅሙ አይፈቅድለትም። ተንጠራራ። አጉል መንጠራራት ይባላል። አጉል መንጠራራት ይባላል። ሻዕቢያ ይህን ጥያቄ ለማንሳት ታሪካዊ ብቃትም ታሪካዊ አቅምም የለው ኢትዮጵያ ለአፍሪካ ህብረት መዲናነት አዲስ አበባ ለአፍሪካ ህብረት መዲናነት እጅግ ብቁ ናት። በታሪክ ብትለካው በምን ብትለካው በምንም ብትለካው ብቁ ናት። በምንም አትመዘንም፣ በምንም አትለካም፣ በምንም አንሳ አትገኝም። የኤርትራ አቅም ከዚህ ከኢትዮጵያ አቅም ጋር የሚለካካ አይደለም። ተንጠራርታ ነው ይህን ጥያቄ ጠየቀችው። ተንጠራርታ እንደስ ይብላል ሊቢያ ያኔ ጥያቄውን ስታነሳ እንደንት ካነሳቻቸው ነገሮች አንዱ አዲስ አበባ ብቁ አይደለችም ይላሉ። አዲስ አበባ አሁን ብቁ ናት፣ ያኔም የታሪክ ጥያቄ አልተነሳባትም። በነገራችን ላይ የታሪክ ጥያቄ አይነሳባትም። ኢትዮጵያ በታሪክ ብትመዝናት፣ በፖለቲካ አቅም ብትመዝናት፣ በምንም ብትመዝናት እሱ ጥያቄ አይነሳባትም። ያኔ የተነሳባት አዲስ አበባ ብቁ አይደለችም ነው። አሁን አዲስ አበባ ከመቼውም ጊዜ በላይ ለአፍሪካ ህብረትነት ብቁ ናት፣ ጽድት ያለች የተዋበች በቴክኖሎጂ የተገነባች የዘመነች፣ የጸጥታ ተቋማቶቿ ጸጥታን ማስከበር የሚችሉ ሰላምና ደህንነት ያለባት ከተማ ናት። ምን ብለህ ጥያቄውን ታነሳለህ? እንደው ያስተዛዝበናል እንጂ እንደው ያስተዛዝበናል እንጂ። ከዚህ በፊት አትመጥንም ነበር መነሽ፣ ከዚህ በፊት አትሆንም፣ በቃ አትመጥንም፣ ስለማይመጥን ትነሳ ምና ነው የሚል ጨዋታ ነው የነበረው። አሁን ግን ግጥም አድርጋ ትመጥናለች። አፍሪካ ውስጥ ካሉ እጅግ ድንቅ ውብ ውብ ከተሞች አንዷ ጽዱ ከተሞች አንዷ አዲስ አበባ ናት። እንደ ትናንትናው ለአፍሪካ ሕብረት ባነር አትወጥርም። እነ ራማፎሳ ሲመሰክሩ አይተናል። ከአፍሪካ ሕብረት መልስ በኋላ ለአፍሪካ ሕብረት ስብሰባ አዲስ አበባ መጥተው የነበሩ አፍሪካውያን እህት ወንድሞቻችን ተመልሰው ስለ አዲስ አበባ የተናገሯቸውን ያየንበት አጋጣሚ ብዙ ነው። በጣም በርካታ ዲፕሎማሲያዊ ድግሶችን ተቀብላ የምትነጋገር ከተማናት አዲስ አበባ ጣሊያን እንደ ሰራት ተቸንክራ አልቀረችም። ሰዓት የቆመባት ሀገር አልሆነችም። አዲስ አበባ ዘምናለች። እንዳበጇት እንደተተወች ቁጭ አላለችም። እንደ ቀበሌ ክበብ አዛውንቶች የሚፈነጩባት ሀገር አልሆነችም። አዲስ አበባ ዘምናለች። አልሆን ያለህ ጊዜ መጉላትና መግዘፍ፣ ከትልቆች ባህል አንዱን መርጠ ዝለፍ እንደ ሀገር ሻዕቢያን ይመስላል። ይሄ ግጥም ለመንግስት ይሰጥ ለሻዕቢያ ነው። አንድ መሰረተ ልማት ያላሟላ አንተን የአፍሪካ ህብረት ልብ አይሞታሉ። ኦዱ አሁን የሚለይልን እኔ ሻዕቢያን ከሻዕቢያ ቆጥሎ አይደለም። ምድራሽ ጣባጭ የሻዕቢያ ፍርፋሪ ለቃሚ የኢሳያስ አፈወርቂ የሳሎን ውሾች፣ አሁን በዚህ ጉዳይ ላይ ድምፃችሁን ካልሰማ ነው በቃ፣ እናንተ እውነትም ልክስክስ ያላችሁ ሰዎች ናችሁ። ማለት በቃ እህት ያላችሁ እህት ያላችሁ የሻዕቢያ አህዮች እንደፈለገ የሚጭናችሁ በእናንተ መጠን እህት ለማለት መማር የሚያስፈልግ ይመስለኛል። አህያ ራሱ በእናንተ መጠን እህት ብላ አይጫንባትም። እህት ያላችሁ የሻዕቢያ አህዮች እዚች ላይ እናያቸዋለን ይለይልናል ሀገራችን ላይ ነው ዘመቻ የተጀመረው እስቲ እናያለን በነገራችን ላይ ኢሳያስ አፈወርቂ ራሱ ባለፈው ከኢትዮጵያ ጋር ጠላትነት የለኝም ኦሮሞማ ምናምን ምንም ኦሮሞማ ምናምን አይደለም የአፍሪካ ህብረት የኢትዮጵያ ነው አይደለም የኢሳያስ ጠላትነትም የኢትዮጵያ እንደሆነ ያሳየበት ነው ይሄ እንቅስቃሴ ሆርን ሪቪው ላይ ሄደ ማየት ትችላል አታንቆለጳብሱት አንድ ንትን ነው አንድ ንትን ነው ኢሳያስ ታሪካዊ ጠላታችን ነው፣ ወዶን አያውቅም፣ ወደፊትም ይጠላናል። ምንም እንትና አይደለም። ትንሽ ተስማምቶ በጋራ ለመኖር ትንሽ ተስፋ ሲታይ እኮ ተወጥ ያደረገው ነገር ያገረሸበትና እንትን ያለው ተባብሮ ከማደግ ተባብሮ መድቀቅ ይሻላል የሚል እምነት ስላለው፣ አሁን ግን ይለይልን። እኔ የእኛን ቤት ጉዶች ነው በዚህ ውስጥ ማየት ያለብን ብዬ ማምነው ከሻዕቢያ ጋር አሁኜ እወጋለሁ ስትሉ የነበራችሁ ብልጽግናን ብቻ እንትን ያላችሁ የመሰላችሁ በብልጽግና ጥላቻ የታሸ አብይ አሕመድን በመጥላት የተከሸነ አይነት ስልት ተከትላችሁ ተላላኪነታችሁን ስታጧጡፉ የነበራችሁ ሰዎች ይኸው የቁርጧ ቀን መታለች። ኑ እስቲ እንከራከር በዚህ ጉዳይ። ኑ እስቲ በዚህ ጉዳይ ለሀገራችሁ ቁሙ። አትቆሙም። ሀሳባችሁ ሁሉ ከአንጀት እስከ ጨጓራ ነው። አትቆሙም አትቆሙም አትቆሙም። እናንተ አንጀት ብሎ ጨጓራ ጨጓራ ብሎም ጨጓራ ነው እንጂ ጭንቅላት የላችሁም። ያው የድሁለት ፖለቲካችሁን ነው የምታራምዱት። እናጣችኋለን ግን እንደው ይለይልናል። እንኳን እቺ ጥያቄ መጣችሁ ጥያቄ ይሁን ተንጠራርታ እንደ አረ፣ እባክህ ሻዕቢያ ግን ሻዕቢያ ይገርማል። የበላው ሌላ ነገር ነው፣ የሚያከው ሌላ ነገር ነው። ባይዘበ አብይ አሕመድ የሚባሉ ግለሰብ ሻዕቢያን የወጉት አንስቴዥያ ከባድ ነው። አሁን ሻዕቢያን እንደሚያንቀሳቅሳት አንስቴዥያ ነው የባህር በር የሚል አንስቴዥያ። ዶዙን ከፍ አድርገው ሰጡት ለሻዕቢያ ዶክተር አብይ። ሻዕቢያ አሁን ያቅለበልበዋል ወዳጄ፣ የያዝከው መንገድ አይጠቅምም። አሁንም የምንለው ተባብረን ከምንደቅ ተባብረን ተረባርበን አፈር ከምንበላ ተባብረን እንደግ፣ ተባብረን እንልማ። እንደመር ነው እንደመር ስንደመር አቅም አለ። አይ ከእናንተ ጋር እንደመርም ካለ ሻዕቢያም፣ ደግሞ ታቃችንም፣ ታቃችን አትነፍጉንም። አሁንም ማስመር አለበት አፍሪካ ህብረት አይደለም እዛ የምናምንም ህብረት፣ ሂድ የትም ሂድ። የማታስቀረው አንድ ነገር ግን እኛ ላንድ ሎክድ አይደለንም። ኢሳያስ ሎክድነን ኢሳያስ ኢሳያስ ሎክድ ሆነን ደግሞ ከዚህ በላይ አንኖርም። ይሄንን አስረግጦ የሚያጸና አደባባይ ይዞ የሚወጣ ኢትዮጵያዊ ትውልድ አለ። አንተ እንደገዛሃቸው አይነት ገብስማ ጸጉር ያበቀሉ ሽበት ጭንቅላት ቢመርጥ የማይበቅልባቸው አጋስሶች እንዳሉት ብቻ እንዳይመስልህ። ሌሎች ለሀገራቸው የሚወድቁ ለሀቃቸው የሚፋለሙ ለትውልዳቸው የሚጣበቁ ጀግና ጀግና ሰዎች አሉ። አሁን ሀገር እንዴት እንደሚሰራ የሚያውቁ የስቴት ጥቅም እንዴት እንደሚጠበቅ የሚረዱ ናሽናል ኢንተረስትን በተገቢው ቋንቋ ስምና ወርቁን በልተው መግለጥ፣ ማብራራት፣ ማንሳት የሚችሉ ወንድ ልጆች ኢትዮጵያ አሁንም አሏት። እናንተ እንደምትከፍሏቸው ስልቦች ብቻ አይደሉም። እነሱ ተዋቸው። እነሱ የሀገር ትርፍ አንጀቶች ናቸው። ቆርጠን ጥለናቸዋል። እስካሻ ተጠቀምባቸው። ባንዳ ጥቅም የለውም። አሸታ ሸታ አድርገህ ትበትነዋል። አልቀሰባቸው። ግን አሁን ይህ ጥያቄ ይለይልናል። ደግሜ እነግርሃለሁ፣ ይለይልናል። በዚህ ጉዳይ ላይ ምንም ያህል አክቲቪስት የኤርትራን ጥያቄ እንደደገፈ አድርገን እንቆጥረዋለን። ጥያቄው ሚዛን ይደፋል ብለን አይደል? ጥያቄውም ጥያቄውም ሚዛን አይደፉም። እሱን ተወት ግን ታስተያየናለች ነው ዋናው ነገር። እንተያይ፣ ፊት ለፊት ጥሩ ነው። እንዲህ አይነት አጋጣሚ ወዳጅ ጠላት ይለይበታል። ኤርትራ አፍሪካ ወዲ ንሳን ብቻ ኩምከና እንዲህ በግልጥ ሲሆን ጥሩ ነው። አሁን መጥተ የኢትዮጵያ ወዳጅ ናትን? ወዳጅ አይደለም። ማንም የአፍሪካ ሀገር ከሊቢያ ውጭ ያልደፈረውን ጥያቄ ነው የደፈረችው። ታሪካዊ ጠላት ወዳጁናን ሻዕቢያን ያልኩት ሻዕቢያ እቶ እቶ ኤርትራውያን እህት ወንድሞቻችን ናቸው። አዎ ናቸው። ሻዕቢያ ግን ወንድማችን አይደለም። ይሄው እያየነው ነው ሻዕቢያ እያደረገ ያለውን። ለሻዕቢያ የምትገረዱ ሰዎች ግን ይሄው ይሁት፣ ፅምዶ ጠምዶ ፋኖ ጥፍን ፍን ምትሉ ሰዎች አሁን ይሁት፣ የነዚህ ሰዎች ደጋፊዎችም ይሁት። አሁን እኔ አንዳንዴ ሀገርና ግለሰብ ለዩ ባለፈው አይታችኋል አይደለ ያ የ እንትን ዳይፐር ቀያሪ ሀገር እና እንትን ለዩ ሲል እኛም ሀገር እና እንትን እንለያለን ሀገር እና ግለሰብ ሀገር እና መንግስት እንለያለን ይሄ የሀገር ጉዳይ ይሄ የትውልድ ጉዳይ ይሄ የዘመን መልክ ጉዳይ በቃ የቤት ሥራ ለመስጠት የሚሄዱበት ርቀት እኮ ነው ቢዚ ለማድረግ ምንም ቢዚ አታደርገንም አባቴ አይዞህ አይዞሽ ልሂ እንዲማልክ እንዲያማልክ ወዲያም ሄድ ወዲህም መጣ። ኢትዮጵያ ጥያቄዋን በተግባር መልሳ አስረግጣ በትውልዷ መልክ ላይ ጽፋ ታሳያለች። ማክ ማይወርድ አለሚቱ ቤት ጣይቱ ቤት በማለት የምታስቀረው የባህር በር ጥያቄ ይል ብርጣሉ ጋር፣ አለሚቱ ጋር፣ እንትና ጋ ምን የምታስቀረው ነገር የለ ምንም። እማማለጣሽ ቤት ብትሄድ እማማለጣሽ ቤት ብትሄድ ምንም የምትለውጠው ነገር የለ ይሄ የትውልድ ጥያቄ ነው። እድሜ ለዶክተር አብይ ታቡ ተቀዷል፣ ታቡ ተቀዷል። እና ይሄ ጥያቄያችሁ ፒቲሽን ምናምን የምታስፈራረሙ ሰዎችም ጅ ላይ ሙት እንዲያጫውት ነው የምንላችሁ። የእናንተ ቤት ለጥፋት መሰባሰብ ግን የእኛን ቤት ጉዶች እንድንለይ ስለሚረዳን ነው ዛሬ አደባባይ ይሄንን ይዤ የመጣሁት፣ ይሄን ይዤ የመጣሁት። ሰላም ይሻለናል፣ ወንድማማችነት ይሻለናል፣ ፍቅር ይሻለናል፣ አብሮ መሮድ ይሻለናል። የሚጠቅመን የሚበጀን የሚያኖረን የሚያተርፈንም እርሱ ስለሆነ ከዛ በመለስ ያለው ጨዋታ ግን ለማናችንም አይጠቅምም፣ አይጠቅምም፣ አይጠቅምም፣ አይጠቅምም፣ አይጠቅምም። ዋናው ጉዳይ እሱ፣ ዋናው ጉዳይ እሱ። ተባብረን ብንኖር ይሻለናል። ስለዚህ ኢትዮጵያ ጥያቄዋን በየትኛውም መንገድ ትመልሳለች። እንዲህ አይነት የብድ ጨዋታ ትጀምሩ። እሺ ጉዳይ በጣም እኔ እኔ የእኛም ቤተሰቦች ነው። እንተያይ። የሻዕቢያ ቡማጆች እንታያይ። በዚህ ጉዳይ ዝም ካላችሁ ሻዕቢያን ጥያቄ ደግፋችኋል ማለት ነው። እሺ እነበዝብዜ፣ እንደዛ ነው።